እከዛ ድረስ እሌጋራ እንቆያለን ማለት ነው እንግዲህ ያዘጋጅ ነው ትምህርታችን ያው ሳምንት እንፈት የሌለበት ዘላለም የሚኖር ቅድመ ዓለም የሚኖር ዓለምን የሚያሳልፍ ታማኝ እግዚአብሔር እኛን የሚጠብቀን እረኛችን እግዚአብሔር እሱ መሆንን እናምንባለን። አገልጋይ ማለት በስሙ የሚያገለግሉ ቅዱሳን አባቶቻችን ሐዋርያት፣ ነቢያት፣ ጻድቃን፣ ሰማታቶችም እንደዚሁ በዛ ይገኛሉ ማለት ነው። እንግዲህ ወደ ቸርነት ስንሄድ ቸር ማለት እንግዲህ እግዚአብሔር ራሱ ለእኛ በቸርነቱ ያልሰጠን ነገር የለም። ቸር ማለት እግዚአብሔር ዝናብን በቸርነቱ ፀሐይን በቸርነቱ ነፋሳትንም ደግሞ እንደዚሁ ምድርን እንድታበቅ እኛ በእሷ ላይ እንድንረማመድ እንድንሄድ፣ አሁ ምድርም ዘርን አፍርታ እንድትሰጠን ከምድር የምናገኘውን ነገር ሁሉ በቸርነቱ ይተጠናል እንጠቀማለን ማለት ነው። የእሱ ቸርነት ባይኖር ኖሮ እነዚህ ነገሮች አንጠቀሙ ነበር። ንፋስም በሕይወታችን እስትንፋስ ሲነፈሰ ዛፎችን እያወዛወዘ ወይንም ደግሞ እኛንም ደግሞ እየመገበ አለ አነረዱ ገኙ ንፋስ ነበር ማለት ነው። ቸርነት እንግዲህ ከዚህ ይጀምራል። አዎ ፀሐይ በቸርነቷ ታገለግለናለች። ዝናቡ ደግሞ በቸርነቱ መልካም ዝናብ ሆኖ ይዘንና መሬቱም ደግሞ መልካም ፍሬ ታመራለች በቸርነቱ ነው። እነዚህ ሁሉ የሚሰጠን ማለት ታማኝ የሚለው እንግዲህ በዚህ በቸርነቱ ለሰጠን ነገር ታማኝ ልንሆን የሚገባን ነገር ነው። እንግዲህ እዚህ የሚያስተምር ታማኝ ሆነው ያገለገሉ ቅዱሳን አባቶቻችን እንደነ ገብረ መንፈስ ቅዱስ እንደነ አቡነ ተክለ ሃይማኖት ማለት በታማኝነት አገልግለዋል። መላእክትም ደግሞ ለተልእኮ ምስጢር ከሰው ወደ እግዚአብሔር ከእግዚአብሔር ወደ ሰው በታማኝነት እግዚአብሔር ባሰማራቸው እስካሉ በድረሱ እስከሚያልፍ ዓለም እስከሚታልፍ ድረስ በታማኝነት ያገለግላሉ። ቸር ታማኝ ብሎ ይጠራሉ። ሰማዕታትም ደግሞ ሰማዕትነትን ያሰለፉት በታማኝነት ነው። ምንም ነገር ወዲያ ወዲህ ሳይሉ በታማኝነት እግዚአብሔርን እያገለገሉ ነው። ታማኝ አገልጋይ ተብለው ተጠርተዋል። ጻድቃንም እንደዚሁ በታማኝነት አገልግለዋል። አገልገል ማለት እንግዲህ ለማገልገል አንድ ታማኝ ምንድን ነው ማገልገል ያለበት የሚለው ብንመለከት፣ ለማገልገል አው አንድ ቤተ ክርስቲያን የማገልገል ሁኔታ አለ። በሁለተኛ ደግሞ ሀገርንም የማገልገል ሕዝብን የማገልገል አለ፣ በታማኝነት ማለት ነው። በቤተ ክርስቲያናችን እንግዲህ በታማኝነት ቀደም ሲል ሐዋርያት በታማኝነት አገልግለው ዛሬ ካህናት ላይ ደርሰው በታማኝነት ደግሞ ካህናት ያገለግላሉ ቅዱሳን አባቶቻችንም በታማኝ አገልጋይ ሆነዋል ማለት ነው እዚህ ላይ እንግዲህ እንደሚነግረን ወንጌል ላይን ስንመለከት የማቴዎስ ወንጌል ምዕራፍ 25 ቁጥር 16 እስከ 32 ደግሞ የተሰጣቸውን ይነግረናል በታማኝነት አዎ ሰው ከታመነ ብዙ ነገር ይሰጠዋል ማለት ነው አዎ እንግዲህ አንድ ባለሀብት በታማኝነት ይመልሳል ሆኖ የሚሰጠውን ንብረት በብድር ይሁን በስጦታ ይሁን በታማኝነት የሚሰጠውን ነገር ያ ታማኝ በታማኝነት ሊመልስ ይገባዋል እንግዲህ እዚህ ወንጌሉ ላይ እንደሚነግረን ምንድን ነው አዎ አምስት መክሊት አትርፎ እንዲያመጣ ሰጠው ጌታ ይላል እንግዲህ ጌታው የሰጠው አትርፎ እንዲያመጣ ነው ነግዶ አትርፎ እንዲያመጣ ነው ለ ባለ ሁለትም ሰጠው እንደዚሁ ነግዶ አትርፎ እንደሚያመጣ ማለት ነው። ለባለ አንድም እንደዚህ ተሰጥቶታል። እንግዲህ ባለ አንድ አትርፎ ነግዶ፣ ዛሬ ነጋዴያች አንድን እቃ የሚገዙት ሊያተርፋቸው ነው። የሚከፈተው ሊያተርፍ ነው፣ ሊከስር አይደለም። አትርፎ በትርፉ እየተጠቀመ ቤተሰቡንም ራሱን እየረዳ ይኖራል ማለት ነው። ትርፋማ ለመሆን ምንድን የሚያስፈልገን? ታማኝ ነጋዴ መሆን አለብን ማለት ነው። እንግዲህ በታማኝነት ያላቸውን ለማናቸውን ጥሩ አሁን ጻድቃን ተሰጥቷቸዋል። ነቢያትም ተሰጥቷቸዋል። የተሰጣቸውን ንግድ ነግደው አትርፏል። ትርፋማ ሆኗል። ትርፋማ ማለት እንግዲህ ነግዶ ማትረፍ ማለት ወደ እግዚአብሔር ቤት ሙሉ ለሙሉ እጃቸውን እግራቸውን ሰጥተው ለክርስቶስ እየሰገዱ እየጾሙ፣ እየጸለዩ በዱር በገደል በባህር አው በተለያየ ቦታ ላይ ራሳቸውን ለክርስቶስ ሲሉ አሳልፈው ሰጥተዋል። እነሱ እንግዲህ በዛን ሰዓት እንደኛ በዛን ባላቸው ሰዓት በነበሩበት ሰዓት ሀብት ንብረትን የማከማቸት ሳይሆን ወደ ክርስቶስ አው ቤት ንግድ የተባለው ትልቁ ነገር ምንድን ነው? ሰይጣንን የመዋጋት ነው፣ የመጋደል ነው። አሁ እንዲሁ ነግዶ ማትረፍ አይገኙም። ነግዶ ነጋዴያን ከሜዳ ላይ ዝም ብሎ ትርፋማ አይሆኑም። ስለዚህ ወደ ቤተ ክርስቲያን ደግሞ ለመምጣት ከባድ ንግድ ያስፈልጋል። አዎ፣ በንስሐ ታጥበን አዎ፣ ወደ ቤተ ክርስቲያን በጾም በጸሎት ተወስነን አዎ፣ ወደዚህ ንግድ ለመምጣት በንስሐ አባቶቻችን ተናዘን ወደ ቤተ ክርስቲያን ልንመጣ ይገባናል። እንግዲህ እግዚአብሔርን የተከተሉ ነጋዴያን አትርፈው ገብተዋል። ትርፋማ ሆነው ወደ መንግሥተ ሰማያት ገብተዋል። እነዚህ ነጋዴያን ምንድን ነው? እነሱ ንግዳማ ንግዳቸውን አትርፎ ስላሳዩ ከእነሱ ቀጥሎ ያሉትም ደግሞ እንደነሱ እየነገሩ እያተረፉ ገብተዋል። ይህ ንግድ እንግዲህ የተባለው ምንድን ነው? ወደ እግዚአብሔር ቤት ገብቶ በንጽህና በቅድስና መኖር ማገልገል ነው። ዛሬ ቅዱሳን አባቶቻችን በየገዳማት እያገለገሉ ትርፋማ እየሆኑ በምህላቸው፣ በግዞታቸው፣ በጸሎታቸው ገዳማት እያገለገሉ ይገኙ ያሉ አባቶቻችን ነገር ግን ምንድን ነው እዚህ ላይ ትርፋማ ለመሆን ነጋዴ ለመሆን ከሁሉ ነገር ነፃ መሆን ያስፈልጋል። ከሁሉ ነፃ መሆን እንግዲህ ነግዶ ለማትረፍ የሚያስፈልጋቸው ነገሮች ሁሉ ማሟላት ያስፈልገናል ማለት ነው። ይህን እናሟላ የምንችለው ምንድን ነው ከልጅነት እስከ እውቀት የሰራነው ኃጢአት፣ እግዚአብሔር ይቅር ብሎን ከዛ ወደ እግዚአብሔር ቤት መግባት ነው። እንግዲህ እዚህ መካከል ለንግድ ብዙ ነገር የተጠሩ አሉ። ቅዱሳን ሲጠሩ ወደ ቅድስና ቦታ ነው፣ ለማትረፍ ነው ወደ ንግድ የገቡት። መነኮሳትም እንደዚህ ወደ ምንኩስና ሕይወት አለም በቃ ብለው ይህንን እንግዲህ ነው ክርስቶስን ብቻ ተከትሎ ለመኖር ነው። ይህንን እንግዲህ እየተከተሉ ወይም እየተከተሉ የምንገኘ ማለት ነው። ስለዚህ ነጋሪያን ያላቸው በእንደዚህ አይነት ነው የተሰጣቸውን መክሊት አትርፈው አትርፈው የተገኙ ብዙዎች ናቸው።

ለተልኮ ሚስጥር መላእክቶችም ትርፋማ ናቸው። ትርፋማ ናቸው። ግን እናንተ እኮ ከሰው ወደ እግዚአብሔር ከእግዚአብሔር ወደ ሰው በሰቆርን ውስጥ እያመላለሱ ወደ ትርፋማነት እንድንገባ ጥበቃ ተሰጥቶን፣ እነሱ ደግሞ ራሳቸው ጥበቃቸው የሆነ ጠባቂ ሆነው እነሱም ትርፋማ ናቸው። እኛ ትርፋማ እንድንሆን ደግሞ እነሱም ይጠብቁናል፣ ይከተሉናል ማለት ነው። እግዚአብሔር እንግዲህ ታማኝ ረኛ አገልጋይ ያለው በዚህ ነው። ቸር ራሱ ነው። ቅድም እንዳልኳችሁ ነው። ስለዚህ ደግሞ እዚህ መካከል እንግዲህ ምንድን ነው ታማኝ አገልጋይ ያልሆነም አለ። አዎ፣ የተሰጠውን በፊት አንድ ተሰጥቶት ያችን አንድ የተሰጠችውን የተሰጠችውን እሷንም ወደ መሬት ውስጥ የቆፈራት ማለት ነው እንደውም መጀመሪያ ባርማና በሰማይ ነቀል ያገኘ ነው። ሀብታችን እንኳን ዞር ብለን ሳንመለከ እሱንም እንኳን ሳናስታውሰው እንዲሁ ዝም ብለን የምንቀመጥ ሰዎችም አለን። እንግዲህ ቆፍሮ ቀበረዋል። እውነትን ነው። የጊዜ አሁን አንዳንድ ጊዜ ብዙ ወንድሞቻችን በአሁኑ ሰዓት ቤተ ክርስቲያን በየቦታው ታስተምራለች፣ በየቦታው ይቀደሳል፣ በየቦታው ይዘመራል፣ በየገዳማት በየገዳማትና ምያድባራት ሁሉ ትምህርቱ ይሰጣል። ነገር ግን ያ የተሰጠውን ትምህርት ወይንም ከመጀመሪያ ያገኘውንም ያገኘነውን የአብን የወልድን መንፈስ ቅዱስ ልጅነትን ሁሉ ቀብሮት እንዲቀመጣለ፣ ማለት ቀብሮት በቂም በበቀል በተለያዩ ነገሮች ድንበር በመግፋትም ይሁን ከዚህ ሁሉ ከእግዚአብሔር ቤት ተለይቶ ተቀብሮ የቀረ ማለት ነው። ው በቁመናው የሞተ ነገር ማለት ነው። በቁመናው የሞተ ነገር ማለት ነው። ስለዚህ ተቀብሮ የቀረ ነገር ነው የሚባለው። ስለዚህ እኛም ተቀብሮ ከመቅረት እግዚአብሔር ያድነን። አሁን እንግዲህ ትርፋማ ተሰጠ የለም። በመጽሐፍ ቅዱስ ላይ እንደተነገረው አምስቱን ልባሞች አምስቱን ሰነፎች ብሏል። አው እንግዲህ እነዛ ሴቶች ደግሞ ልባሞቹ መብራትም ዘይትም ነበራቸው፣ ሁለቱንም አሟልተው ይዘው ይገቡ ነበር። ሰነፎቹ ደግሞ መብራት ምግባር ከሃይማኖት ሃይማኖት ከምግባር ያላቸው ናቸው። ማለት ሁለቱን ያውማለ ሃይማኖት ያለን ምግባር ካሌለን ምን ይጠቅመናል? ምንም አይጠቅመናል። ምግባር ሲኖረን ሃይማኖት ካሌለን ጠቃሚነት የለውም ማለት ያላሙ አዱት ምንድነው? እነዚህ የሚባሉት ምግባርን ብቻ ይዘዋሉ ሰረፎች ናቸው። ምግባርን ከሃይማኖት ያሉት ደግሞ ቀጥታ ሁለቱም ስለተሟላ ወደ መንግሥት ተሰሚያል ይገባሉ እንገባለን፣ ማለት ነው። ሁለቱንም የተሟላ መሆን አለበት። ልባሞች የተባሉት እነዚህ ሁለቱን ያሟሉት ናቸው። ታዲያን እናንተ ይህንን አሟልተናል ብለን ስናይ፣ አሁን ምክንያቱም አሁን ማብራቱ ቢኖረን ለምሳሌ ወደ ቤተ ክርስቲያን መተናል፣ ልባሞችን ትክክለኛ ነው። መጥተን ተቀምጠናል፣ ግን ሁለቱም አለ ወይ ነው? እኔና እናንተ ጋር ሁለቱም አለ ወይ? በሁለቱም እየተጠቀምነው ወይ? ማብራቱን አምተናል? አዎ ልቦናችን ቀጥታ እግዚአብሔር መጥቷል። ምግባራችንስ እንዴት ነው? ምግባራችን ከድንበር ከተለያዩ ነገሮች ድንበር ከመንፋት ከአሰት ከመመስከር ከአድመኝነት፣ ከዘረኝነት ወጥቶ ነው የመጣው? ንስሐ ገብተን ነው የመጣ ነው? ወደ ንስሐ ህይወት ተመልሰን ነው ወይ? ምግባር ብቻ ነው ይዘን መመላለስ ያለብን? ምግባር ከሃይማኖት ጋር መሄድ የለበትም ወይ? በሁሉም ነፃ መሆን አለብን። ነፃ ምን አለብን? ምክንያቱም እንደዛ ከሆነ ደግሞ ታማኝ አገልጋይ እንደ ገብር ኄር ማለት ነው፣ ካለ በለዚያ ግን ሌላ ምን የሚሆንብን ማለት ነው። እንግዲህ ገብር ሀካይ ከሚባለው አሁን ደሞ እንደዛ ነው፣ ያልታመነ አገልጋይ ያልታመነ አገልጋይ። እንግዲህ ያልታመነ አገልጋይ ቅድም እንዳልኳችሁ መክሊቱን የቀበረ ወይንም ደግሞ ታማኝ ያልሆነ ያላስቀመጠውን የሚያነሳ ያላስቀመጠውን የሚያነሳ ው ያናየው አየው የሚል ያልሰማሁ ሰማው የሚል ይሄ ደግሞ ምንድነው ነው የት ከዚያ ማለት ነው። ምክንያቱም ያላስቀመጠው አካይ እንግዲህ የውስጡ ተንኮለኛ፣ ንቀኛ፣ ድንበሩን የሚገፋ በሰው ላይ ተንኮል የሚሰራ ዘላለሙን አካይ የሚኖር ተንኮል ነው። እንግዲህ ስለዚህ ሁለቱ ሰውነት ተንኮ ያስተምረናል፣ ወንጀሉ እንዳስተማረ ተቀብሮ የቀረቡ ሳይሆን እነዛ አዚ አግኝተው ያተረፉት ሰዎች ነው። እኛ ልንከተል የሚገባ ነው ማለት ነው። ትርፋማ እንዴት ሊሆኑ ቻሉ? ምንድን ነው ሊያተርፋቸው የቻለ? ሰው አንድ ነገር የሚያተርፈው ነገር ነው መነገድ የሚችለው ማለት ነው። ይሄንን ለማስረፍ ምንድን ነው? የትኛው ንግድ ነው የሚያተርፈኛል ብሎ የገባ ሁሉ ያነት ዓለም አንድ ሰው የሚነግደው ማለት ነው። የተለያየ ነገር ነው የምነግደው የእኛ ነ በጻፉ ማለበ ማስቀደስን ካስቀደስን በኋላ በፍቅር በሰላም ወደ ቤታችን መመለስን። ከቤታችን ከተመለስን በኋላ የታመሙን መጠየቅ፣ ያዘነውን ማረጋጋት፣ የተከዘውን ማስደሰት፣ ላጣው መስጠት፣ ስጡ ይሰጣችኋል፣ አንኳኩት ይከፈትላችኋል፣ ለምኑ ታገኛላችሁ ያለ ቃል ያንን ስራ ከሰራን ባለሙሉ ነን ማለት ነው። ባለሙሉ ነን ምግባርም አለን ማና ወጥ ማለት ነው እንግዲህ፣ እግዚአብሔር ሁሉ ነገር ወደኛ ይሄን እናደርግ የያዘዘን ትዕዛዝ ፍቅር ስላለው፣ ፍቅር ስላለው የሰው ልጅ በጣም ይወደዋል፣ በጣም ያፈቅረዋል። ስለዚህ ምን ነው እነዚህ ቃላቶችን ያስቀመጠል። ምክንያቱም ምግባራችሁ ያማረ፣ አዎ ምግብ፣ ሃይማኖታችሁ የጸና ይሁን፣ በደምብ መግቡና ይህንን ነገር ነው የሚናገረው። ምክንያቱም አሁን ይህንን እግዚአብሔር ካደረገልን ልንጸና ይገባናል። እግዚአብሔር ቢወደር ይህን ነገር ያደረገ መልካም እረኛ ሆኖ መጀመሪያ ለዚህ ሁሉ ሰብሳቢ እረኛችን እሱ ነው። ፀሐይን ብርሃን ሰጥታ አው ከዋክብትም ጨረቃ፣ እረፍትን ደግሞ ተኝተን ተነስተን እንድንገለገልበት ሁሉ ታማኝ እረኛችን ማነው ነው ልንዛገር ስለዚህ እኛም ታማኝ ሆነን የክብሩ ወራሽ እንድንሆን በስጋ ወደሙት አምልፀን ቤተ ክርስቲያንን እያገለገልን እንድንኖር ልጆቻችንን በሃይማኖታቸው ጸንተው እንዲኖሩ እኛም በሃይማኖታችን ጸንተን እንድንኖር ምግባር ከሃይማኖታችን ሳይለይ ሳይከፋፈል ዘረኝነት፣ ብቀኝነት ሳይጨመርበት እኛ የእግዚአብሔር ሕንፃዎች ነን ብለን አምነን ሁላችንም ወደ እግዚአብሔር ቤት ልንመላለስ ይገባል። በቤቱ መመላለስ መብታችን ነው። ማንም ሊከለክለን አይችልም። የሚከለክለን ማን ነው? አንድ ሰይጣን ያስቀመጠው ኃጢአት ብቻ ከዛ ውጪ እንጂ በክርስቶስ ቤት ማንም ሰው ይመላለሳል። ቤተ ክርስቲያናችን ድሃ ሀብታም ብላ ለይታ አታውቅምም። አድርጓም አጣ። ስለዚህ ምንድ ነው? በእግዚአብሔር ቤት ልንመላለስ ይገባል። እግዚአብሔር ለእኛ ያደረገውን ነገር እውነተኛውን ቃል በእውነት ባለማብራትን መሆን አለብን። ባለ ሃይማኖትን ምግባርን ከኛ ጋር መኖር አለበት ማለት ነው። ስለዚህ እንደዛ ከሆነ ደግሞ እኛ ከእግዚአብሔር ጋር ከክርስቶስ ጋር ነ እኔ ከክርስቶስ ጋር ነ ብለን ሙሉ ለሙሉ ረጥን ልንነጋገር ይገባል። እኔና እናት እኔ ምን አድርጌያለሁ? ሰውነታችንን ልን ምግባር አለን ሃይማኖትስ አለኝ ብለን ራሳችንን ልንመረምር ይገባናል። ሃይማኖት አለን ምግባርስ ምንድን ነው የሚሰራው? እኔ ምን ስሰራ ነው ሙለው ምን እያጠፋሁ ነው? ምን እያደረኩ ነው? እያደረኩ ነው። ወዴት ነው የሚሄደው አካሄድ ወዴት ነው? አይ ይሄ ትክክል አይደለም። ምግባሬም ሃይማኖቴም መስተካከል አለበት። ይህን ለማስተካከል ምንድን ነው እግዚአብሔር በመስተመጨረሻ በግርማ ሞገስ ታጅቦ ስለሚመጣ መላእክትን አስከትሎ እንደሚመጣ እዚሁ መጽሐፍ ቅዱስ ላይ ይነግረናል። 31 ላይ ቁጥር 31 ላይ ስታነቡ፣ በዚህ ሞገስ መላእክትን አስከትሎ ይመጣል። እዚህ ሲመጣ እንግዲህ ምንድነው የሚመጣው? እንደ የሥራው ቅደም የተቀበረው ነገር ተቀቦ ይቀራል። ከዛው ጫ ንግዱን አትርፎ ያተረፉት ሁሉ እነሱን እነሱ በቀኝ ለማስቀመጥ ነው የሚመጣው። እንግዲህ በቀኝ ነው መቀመጥ እኛ ሁላችንም እግዚአብሔር ያውቃል። እግዚአብሔር እንግዲህ